ብላ ገብቶሻል። ክርስትናን የተውሽበት ምክንያት ምንድን ነው? ዋነኝነት ደረጃ ክርስቲያን ነበርሻል። ፈጣሪ ነው ሊወለድ ሊወልድ አይችልም የሚለው ነው እንትን ያለሽ የአንድም ሰው ስም ከሚለው ግርግር ይህኛው የተሻለ ነው እና ፈጣሪን የአምልኮ ሐቅ የሚገባውን አንዱ አምላክ አምልኬ ልሞት እያልሽ ነው። ለስንቱ አምላክ እንሰግዳለን? ጥሩ። ስለዚህ አሁን ገብቶሻል ማለት ነው። ያስገደደሽ ሰው አለ ሻሃዳ ልትይ የገፋፋሽ ሰው በዙሪያሽ፣ እህትሽ ወይ ደግሞ የሆነ ሰው አለ? አነ ሙሐመደን አብዱሁ ረሱሉሁ አብዱ ወረሱሉሁ ረሱሉላ ከአላህ በስተቀር ከአላህ በስተቀር በሀቅ የሚመለክ አምላክ የለም። በሀቅ የሚመለክ አምላክ ሙሐመድም

አብሽር ውስጥ አስከትል እኔ ያው እየሰማው ነው። ሰላም አሌይኩም ወራህመቱላህ ወበረካቱህ ሁላችሁም ሰላም አሌይኩም እያለው ማሻአላህ እህታችን እንኳን ወደ ቀጥተኛው መንገድ አላህ አመጣሽ፣ ወደ ተወለድሽበት ወደ ተፈጠርሽበት። ማሻላ ብያለው። እህታችን አሚና በጣም ደስ ሚል ስንና የመረጥሽው የረሱል ሰለላሁ ዐለይሂ ወሰለም እናት ስም እንግዲህ፣ አላህ እንግዲህ ኢስቲቃማውን ይስጥሽ። በተረፈ እንግዲህ ትምህርቱ ላይ ደግሞ ያው ጠንክሪ ነው። አላህ ይጠብቅሽ። እኔ እንኳን ብዙም ለሆን የለም ለማዳመጥ ለመማር ነው የመጣሁት። ዛሬ ያው ልሰማና ከእናንተ ለመማር ነው። ያው ሌላው የምፈልገውን ነገር ቢኖር ይሄኛው ሁለተኛው አካውንቴ ነው፣ እንሻላ መታቁኝ። ብዙ ሰዎች እንዳደነገጡ ይሄኛውን አካውንቴንም ፎሎ አድርጉኝ። ይሄ ባክፕ አካውንቴ ነው እንሻላ። በተረፈ ቅድም አንዳንድ ሰዎች ስለ አንዳንድ ነገሮች ሲያነሱ ነበር፣ ስለ ሸርቅ፣ ስለ አንዳንድ ስለ ሀባሽ እንሻአላህ ሀሙስ ለታ ፕሮግራም ይኖረናል፣ በዚህ ጉዳይ ላይ በሰፊው እንሻላ ኡስታዝ ሰዳትን ካመልገብ ብዣለሁ እንሻላ። ከቻላችሁ የኡስታዝ ወሂድ ተማሪዎች ብትገኙም ደስ ይለኛል። ይህን ብቻ ነው የማስተላልፈው። በተረፈ ኡስታዝ ወሂድ በጣም ነው መወድ ማከብርህ፣ አላህ እድሜና ጤና ይስጥህ። እኛም እንግዲህ ከታች ቁጭ ብለን እየሰማን እየተማርን ነው እንሻላ። ጨርሻለሁ፣ በእኔ በኩል መቀጠል ትችላለሁ። ኡስታዝ ባረከላሁ ፊክ ይቅርታ እንዲ ነገር ልናገር። እሺ ቀጥታ የተፈለ ማለት ማስለም ብቻ ሳይሆን እንደዚያ አሁን ምሳሌ የሰለሙ ብዙ ልጆች እንትን ይላሉ፣ ይሰልማሉ እንደ የሚያውቃቸው ልጆች እና ከሰለሙ በኋላ ተከታትሎ የደረሱ ማለት በእምነታቸው በያዙት እምነት በተቀበሉት እምነት መልስ እንዲኖራቸው በእርግጠኝነት አሁን ብዙ ሰዎች እንደዚህ እንትን ላይ ገብተው ብዙ ጥያቄ ሊጠይቁ ይችላሉ፣ ያን መመለስ እንድንችል በቃ ብትከታተሉ የደረሱ እህቶቻችን ብትሉ ሻህዲያ ብቻ መያዙ ትርጉም የለውም ብዬ አምናለሁ። ይቅርታ። ኦኬ ኡስታዝ ወሂድ የለም መሰለኝ አለ። ኡስታዝ እህታችን እንግዲህ ለጠየቅሽው ጥያቄ ኡስታዝ አለረ ኦኬ አዎ አውርተናል። እህታችን ጥያቄ ጠይቀ ነበር ካልሰማህት መሰለኝ። እሷ ያለችው ያው ብዙ ጊዜ ሰለምቴዎች እስልምና ከተቀበሉ በኋላ እነሱን ብትከታተሏቸው ጥሩ ነው እያለች ነው። እንግዲህ ያው ቴሌግራም ግሩፕ አል እንዳለ ምናምን እሱን በደንብ አታስረዳት አለ። ግሩፕ አለ፣ መማሪያ ግሩፕ አለ። አነስ አለ። አቢቢ ሰላም አለይኩም

ራሱ ከመጠምጠም መማር ይቅደም ይላሉ የሀገሬ ሰዎች ሲናገሩ፣ እና መጀመሪያ እውቀት ነው የሚቀድመው። አንድ ሰው ሰልሞ በንጋታው ላስተምር አይልም። ካፊሮች ጋር ገብቼ ላስተምር ቤት ከፍቼ ላነጻጽር አይልም። እንደዛ ሳይሆን በቃ መማር ነው የሚያስፈልገው። ይህንን ነው መርህ አይ ቲንክ በእኔ እጅ ነው ሻዳ ያሽው። በእኔ እጅ ሻዳ እስኪያሸ ድረስ ኢንሻላህ እኔ የምልሽን ነገር መስማት አለብሽ። እኔ ደግሞ የምልሽ ነገር ደግሞ ከክፋት አንጻር አታየውም። ተማሩ ብዬ ምለው ግቡ ብዬ ምለው ከክፋት አይደለም አደጋ ስላለው ነው ለራሳችሁ ማለት ነው። ምንም እውቀት ሳይኖራችሁ ምንድን ነው የምትመልሱት? ምንድን ነው የምታወሩት? እውቀቱ ካላችሁ ግን ሙሉ እንትን ካላችሁ ይማናችሁም እየጨመረ ይመጣል። በሱረቱ አንፋል ምዕራፍ ስምንት ቁጥር ላይ እንደዛ ነው ያለ አንቀጾች ሲነበቡ ኢማናቸው የሚጨምር ነው ይላል። ምዕመናን ማለት ብሎ እውነተኛ ምዕመናን ብሎ ያስቀመጠው። ስለዚህ ያ ነው ያለው ነገር። አብሽሩ፣ አንቺም በርቺ፣ አላያበርታሽ ምንም አይነት ጥያቄ ሲኖርሽ በእውነት እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለም። የጥያቄ ፉንጋ የለውም። እልቅጣ ላይ ለሚባል ጥያቄ የለውም። ጥያቄ እና ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ይህንን ነው እየተናገርን ያለ ነው። እንግዲህ በርቺ አና በርታሽ። ያው ቢንትም ገብታልሻለች። ቢንት አሰላም አለይኩም። ቢንት ወአለይኩም ሰላም ወረሕመቱላህ ወበረካቱ። ኡስታዝ እንዴት ነሽ? ሰላም ነው አልሐምዱላህ። ኢድ ሙባረክ ያው ከረፈደ ቢሆንም። አላይና ዋሌይኩም ማሻላ እስቲ አፖሎ ተደራረጉና ግሩፕ ላይ አስገቢያት ትማር። በጣም እንትናላት ይገር ናት፣ በጣም ጥማት ያላት ናት። ማርማ ይሻ በውስጥ እጽፍልሽ አለሁኝ። ከዛ ትገቢያለሽ፣ እዚያ ጋር እኛ ግሩፕ ጋር ኡስታዝም ስላለ ማንኛውም ጥያቄ ይመልስላችኋል። ና አታስብ፣ ለጥያቄ ምናምን ከፈልጋችሁ ማለት ነው። እና ግቡ ነው የምንለው ማናችሁም ሰለምት የሆናችሁ እናስገባችኋለን። ለመማር ብቻ እናንተ ዝግጁ ሁኑ። እኛ አሁን የተሸገር ነው። ምንድን ነው እዚ ሻዳ ይዙና ቶሎ ብለው ቤት ነው የሚከፍቱት፣ ምናምን አለበለዚያም ደግሞ ይሄዱና ወገኖች ቤት ይሄዳሉ። እንደዛ ሁን አንዳንዶች አሉና፣ እንደዛ አታድርጉ የምንላችሁ ለእናንተው ነው። በክፋትም አትውብን እኛ ማለት ነው። ስራታ ምናምን ቢላክላችሁም አምጡት። በቃ ኡስታዝ መልስላችኋል። በዛ ግሩፕ ላይ መጠየቅ ትችላላችሁ። አዎ በቃ እንደዛ ነው ያለው ነገር። መግኒ በርቺ ተበራቺ እንግዲህ ያለው ነገር እሱ ነው። ያው እንደምትበረቺ ተስፋ አለን። በጣም ደስ ብሎናል። እንግዲህ አሚና ተብለሻል። የሚጥም ስም ነው ደግሞ አሚና፣ ደስ የሚል ስም ነው። የረሱላ ሰለም እናት ስም ነው። ፈልገው ስት ደሳለኝ አሚና የሚል ስም ማለት ነው። እንሻላ እንግዲህ የነበርነው ነው ጊዜ ጥሩ ጊዜ ነበረ። አላ እንግዲህ አጀር የምታገኙበት ያደርግላችሁ። ጊዜያችን በአግባቡ አላ የቂያማ ቀን ጊዜያችሁን አባከናችሁት፣ ብሎ ከሚላቸው ባሮቹ አላህ ይጠብቀን። ከዛ ከሚላቸው ሰዎች አላህ ይጠብቀን። ኢንሻላህ ሙቤ የሚለው ነገር ይኖረናል። ሙቤ የሚለውን ነገር እንስማና እኔ ምስል ጀዛክ ላህ ኸይር ኡስታዝ አንተንም አላህ ይጠብቅህ። ማሻ አላህ ቅድም እህታችን መክሊ ደግሞ ያው ኡስታዝ እንደተናገረው ግሩፕ ላይ ኢንሻ አላህ ኡስታዝም ስላለ እህቶቻችን አሉ፣ እነ ቢንት ትምህርትሽን እነሱም ያግዙሻል። ጥያቄ ካለሽም እንግዲህ ኡስታዝ መጠየቅ ትሻያለሽ። ግን አሁን ሰዓት ላይ በጣም አንድ ነገር እንደ ብዙም ከምሰማውና ካየሁት ነገር እንደው መጠንቀቅ ያለብሽ ነገር ልንገርሽ በአሁን ሰዓት ላይ እስከዛሬ ድረስ መጥተው ያልጠየቁች ሰዎች እየመጡ በውስጥ ለምን እንደዚያ አረግሽ? ለምን እስልምና ተቀበልሽ ሰዎች እያሉ በጣም ሊጠይቁሽ የሚመጡ ሰዎች አሉ። ኢንቦክስ ላይ ኢንቦክስሽን ዝጊውና ለተወሰነ ጊዜ እንደውም ከቲክቶክ ብጠፊ እህቶቻችን አሁን ፎሎ አርጊያቸውና እንደ ቢንትን ቴሌግራም ላይ ያስገቡሻል። ትምህርትሽን ለተወሰነ ጊዜ ቴሌግራም ላይ ትምህርትሽን ብትማሪ ደህና ነው። እዚህ ቲክቶክ ላይ አሁን በጣም ብዙ ሰዎች እዚህ ጋር ከታች ቁጭ ብለው ፎሎ እያደረጉሽ እንደሆነ ወቂ። አሁን ኢንቦክስ ላይ መጥተው በጣም ይጽፉልሻል። ይጽፉልሽና ለምን ይሄን አረግሽ? ጥያቄ ነበረሽ? ምንድን ነው ወደዛ ወደ ስልምና እንድትሄጂ ያደረግ ብዙ ነገር፣ ሌሎች ፈተና ይመጣብሻል። ከአሁን በኋላ እንግዲህ ከባድ አንዳንድ ፈተናዎች ሊመጣ ስለሚል አንቺ መጎበዝ አለብሽ ነው የምልሽ። ግን የወንድም ምክሬ ከቻልሽ ለተወሰነ ጊዜ ከቲክቶክ ምድር ላይ ጠፍተሽ ትምህርትሽ ላይ ዲንሽ ላይ ብትማሪና እህቶቻችን ጋር አብረሽ ብትሆኝ ይሻላል ብዬ ነው የምመክርሽ። እናምን ያው ያለውን ነገር እኛ ስለምናውቀው እየመጡ ምን እያሉ እንደሚጽፉልሽ ስለማቅ ነው። እኔም ብዙ ጊዜ እህቶቻችን ላይ እንደዚ ነገር ስለሚደረግ ለእኛም እየነገሩን ስለሆነ ይህን ነገር ጥንቃቄ እንድታረጊ የወንድም ክሬን መክርሻለሁ። በተረፈ አላህ ጽናት ይስጥሽ፣ በርቺ፣ አይዞሽ። እንግዲህ ኡስታዝ ወሂድ ነው ሻድ ያዘዘች እንግዲህ በደንብም ትማሪ ያለሽ እንሻላህ። እንግዲህ የኡስታዝን ትልቅ አድርጉትና ያው ደርሷል። ዘጠኝ መቶ ሀምሳ አራት ሺህ ነው። አንድ ሚሊዮን ሙሉት፣ እንሻላህ ሳይወጣ ኡስታዝ። እንግዲህ እኔ የምለው ያው ሁላችንም ለቆረና እሺ መቅሊ ስትፈልጊ ላይቭ መግባት ከፈለግሽ ወንድሞች አሉ። እኔም ላይቭ ስከፍት ንገሪ ጻፊልኝ። መግባት ላይቭ ላይ መግባት ትችያለሽ። እኛ ጋር አንዳንድ ሰዎች እነዚህ እንክብካቤ ይፈልጋሉ። እንክብካቤ ማለት አብሮ መሆን ይፈልጋሉ። ይህ ፌሎሺፑን አስፉት እናንተ ራሳችሁ ማለት ነው። የሆነ በቃ ግሩፕ እየከፈታችሁ ራሳችሁ አንድ ላይ የምትመካከሩበት የምታወሩበት ቲክቶክ ላይ ማድረግ ትችላላችሁ። ያጀማ እና በጣም ደስ ይላል። ጥሩ ስምና ያለው የስሟን ትርጉም ንገራት ብለውኛል። ግን አሚና ስምሽ ታቂ ሆነች ስምሽ ትርጉም ሀቀኛ ማለት ነው። ሀቀኛ ወይም ደግሞ ታማኝ ማለት ነው። ታማኝ ማለት ነው። አሚና ወይም ታማኝ ሀቀኝት ማለት ነው። በአማርኛ በሴት ማለት ነው። አማን ማለት እንደዛ ነው። አሚን የሚባለው ነገር ለወንድ ነው የሚሆነው። አሚና ሲሆን ደግሞ ለሴቱ አሚና አሚን የሚለው ለወንድ ነው የሚሆነው፣ አሚና ደግሞ ለሴት ነው። አቀኛ ማለት ነው። አቀኛ ታማኝ ማለት ነው። አላህ እንደ ስምሽ ያደርግሽ። ለዲንሽ አበጋዝ እና ዘብ የምትቆሚ ያደርግሽ። የዲን አርበኛ ያደርግሽ። የእስላም የቁርጥ ልጅ ያደርግሽ። የቁርጥ ቀን ልጅ ያደርግሽ አላህ። እሺ አሚን። አመሰግናለ ምርከን ከኦርቶዶክስ እምነት ወደ ሙስሊም የመጣች እህታችን አዲስ አለምን በጣም ነው መወዳትም አደንካት

እስከዛ ሙ መቀጠል ትችላለ እንደም ሰው እስከምትመጣ ድረስ ኡስታዝ፣ እንደው መቅዲ ፍቃደኛ ከሆንሽ እንደው አንድ ነገር ልጠይቅሽ ና ከፈቀድክልኝ፣ ወደ እስልምና ልትመጪበት ምክንያቱ ምንድን ነው? እንደው መግዲ ለሌላውም እንደው እዚህ ሌሎችም ወገኖቻችን ስላሉ ለእነሱም እንደው እንዲማሩበት ና ድንገት ባንቺም በዚህ ጋር ባስተላለፍሽ ምክንያት ሌላ ሰውም እስልምና ሊቀበል ይችላል ና እችን ነገር ብታብር ምትነግሪኝ ደስ ይለናል። ፍቃደኛ ከሆንሽ አይ ሌላ ጊዜ ምት ደግሞ ሌላ ጊዜ ምትነ ተናግሬናለሽ አሚና እንበልሽ። እሺ ከርታ ያው የረሳን ነው። መቅዲም አሚና እንልሻለን እህታችን ማለት ነው። ትፈልግ ማለት አንድ ሰው ሲወለድ ያው ሙስሊም ነው። በኛ በኦርቶዶክስ እምነት ሙስሊም ነው። ጸበል ሴት ልጅ በሰማንያ ቀኑ አንድ በአርባ ቀኑ ጸበል እንትን ካለ በኋላ ነው እና ያንን ካላረክ ራሱ ከዚያ በፊት የሆነ ጥምቀት ካልተጠመቀ ሙስሊም ነው ተብሎ ታምኖ ነው። እንትን ቤተክርስቲያን ውስጥ ራሱ አይቀበርም እና የሰው ልጅ እንዴት ውሃ ሙስሊም ነው ስንፈጠር ሙስሊም ከተፈጠር እንዴት ጻፈልት ታረቅተን ይሄ የፈጣሪ እንትን ነው። ውሃ ቢሆን የፈጣሪ እንትን ነው። ስለ ውሃ ተርኢተን እንዴት ብለን በዚህ ምክንያት ብቻ እንዴት ሆነን ክርስቲያን ሊሆን ይችላለን? ይሄ ብዙ በፊትም ብዙ ጥያቄ ነው። ብዙ ጊዜም ገብቻለሁ ቤተክርስቲያን ውስጥ ሄድ ለማየት፣ ግን የሚያስደስት ስሜት የለውም። ማለት እንትን አይለኝም፣ ትርጉም የለውም። እና በቃ ሰው ሲፈጠር ሙስሊም ነው በሚለው ነው የማምለው እና በቃ ሰላሳ እንትኑ ቤተክርስቲያን ገብተ፣ ለስንቱ አምላክ ተሰግደ ትዘልቀዋለህ? ለአንድ አምላክ ነው ለስንት አምላክ ነው የምንሰግደው? የምር በጣም እንትን ጥያቄ ነው እና እኔ ብቻ አይደለም እንዲሰሩ የምንፈልገው የምር እናቴን በጣም እወዳለሁ። እናቴን እራሱ በደ ሆኔ እውቀት ሆኝ እናቴን ማስለም እንፈልጋለሁ። እንደውም ምስሰ ወደኛል ሰዎች ይዘውኝ ሄዱ። እንትን መካ ስንሄድ ሀጅ ሲያደርጉ የዛቸው ሄዱ ምናምን አልኩ። ሙስሊም ነሽ ይሉኝ አዋልኳቸው ዝም ብዬ ማለት አልኩኝ። የመረዛ ከአባል ወደች ምናምን አየሁ። እንደው ከዚህ የሆነ ባልወጣሁኝ እዚሁ በቆየሁ የሚያስቡኝ ተአምር አየሁ። ከዚያን እናቴ ነገርኳት። ሙስሊም ሁኝና ሀጅ ላስደርግሽ፣ በቃ ሀጅ ላስደርግሽ አንቺ ሙስሊም ሁኝ ምናምን ስላት፣ ምክንያት እንትን አለችኝ። ዝም ብለሽ በቃ ሳላስ ሁለቱን አምላክ ተመልኪ እስኪ እንደው እናቴ ዝም ብለሽ እሰድ ባህሚሽ ዝም ብለሽ በቃ እንትን ና ምጽላት ያው ብቻ እንግዲህ ፊት ክንዲ ደርሻል። አላ በቃ ብዙ ምክንያት አለኛው ይበቃኛው፣ ግን ጊዜ ብዙ ጊዜ ደስ በቃ ደስ ይለኛል። ማስተዛዛ አለ ማይክ እንትን እያለ ነው መሰለኝ። ኦኬ አይ እያዳመጥኳችሁ ነበረ። እና አይ ሌላችሁ ጥሯት። አዲስ ዓለም ነው የምንጠብቀው። አዲስ ዓለም እስከምትመጣ ድረስ ሙቪ የሚለን ነገር ካለ የሆነ ነገር ይደናል። የኔ ቅድም አንተ ተናግር ያለው ከፈለጋችሁ ሀቢቢ ይሄኛው ሁለተኛው ባክ አካውንቴ ነው። አንዳንዴም በዚህም አካውንቴ እገባለሁ። እንሻለ ያኛው የሆነ ነገር ከሆነ በዚህኛው ይሄኛውን ፎሎ አርጉኝ። በተረፈ ቅድም እዚጋ አንዳንድ ወንድሞቻችን አንዳንድ ጥያቄ ሲያነሱ ነበር እና ኡስታዝ ወሂድ ሌላም ወንድሞቻችን በዚህ ጉዳይ ላይ የሚሰሩ አሉ። ምናምን ብዙ ሰዎች በሰሞኑን በዚህ ያው በሸርክ ላይ በአህባሽ ላይ በአንዳንዱ ጥያቄ ያላችሁ ና ይሄ ደግሞ በሰፊው በደንብ ፕሮግራም ተይዞ ለ